አስረኛው ዋንጫሽ ዋንጫሽ ነው የሚሆነው። በጨዋታ እኔ ሁሌም ዋንጫዎችን እንደ አዲስ ነው የማያቸው። ብዙ ሴቶችን ስናይ ቁርጥ ናቸው፣ አንቺ እንደዚህ ነው ጸጉርሽ በቃ። እነሱም ያላቸው እግር ነው እኛም ያለ ነገር ነው። ወንድሞችን ኳስ ሜዳ ሄዳሽ ትመለከች ነበር ሲጫወቱ እነ ፋዲጋ ቻሌንጅ ነበረው በጣም ከባድ ነበረ፣ ግን ቻሌንጆችን እያለፍኩኝ ስመጣ ስላመድ ምናምን የመጀመሪያ ደግሞ ዙሽ ስንት ነበር ታስታውሻለሽ? ብቁ ከሆኑ ተጫዋች ጋር አሪፍ ከሚባሉት ጋር መጫወት ራሱ መታደል ነው እና በጣም ፈጣን ደግሞ፣ አማካይ ላይ ሆነሽ በቃ ኳስ እንደፈለግሽ የምታደርጊ ነሽ ይባላል። ያው እነሱ በተፈጥሯቸውም ፊዚካል አላቸው እኛ ደግሞ ደቃቆች፣ እሱን ነው እኛ ደግሞ በአይምሮ ስለምንበልጣቸው አይን አፋርነሽ ጥሩ ስትኝ እንደምትሞገሽው መጥፎም ስቶኝ ተወቀሱ አሪፍ ብዬ ነው የምቀበለው ነው። በአንድ ጫማ ነበር ረዥም ዓመት የተጫወተው። በእርግጥ እሷን ጫማ ይወዳታል ይባላል። ከዚያ ውጭ ግን በእግሩ የሚጫወት እንደነበረ ሰምቻለሁ። ኢትዮጵያን ለአፍሪካ ዋንጫ ባሳልፍ ደስ ይለኛል። ኳስ ሜዳ መወለድ ኳስ ተጫዋች እንዲሆን ያደርጋል። እኔ ከልጅነቴ ኳስ ስለምጫወት